የት ነው ፍጻሜያችን? ቀራኔዮ መድረስ ነው። ኒቆዲሞስ በዚህ ዕለት ታሪኩን የምንማረው ምሳሌ ስለሆነ ነው፣ እውነተኛ ምሳሌ ስለሆነ ነው። በመጀመሪያው ሳምንት እንደምታስታውሱት የመጀመሪያው ሳምንት ምንድን ነበረ? ዘወረደ ነበር አይደለም? ስለዚህ የጉዞአችን መጀመሪያ ከላይ ከሰማይ የወረደውን አዳኛችን ክርስቶስን መቀበል ነው። በሁለተኛው ሳምንት ቅድስት አለን፣ መቀደስ፣ ራስን መለየት ከክርስቶስ ጋር ጉዞ ስንጀምር የመጀመሪያው ደረጃ መሆን ያለበት ምንድን ነው? ራስን መለየት ነው። በሶስተኛው ሳምንት ስለ ምኩራብ ተማርን። ምኩራብ ማለት ራስን ማንጻት የማያስፈልጉት ነገሮች ቤተ መቅደስ ከሆነው የእግዚአብሔር ቤተ መቅደስ የእግዚአብሔር ማደሪያ ከሆነው ከሰውነታችን እንዲወጡ እንድንነጻ ነው የተማር። በአራተኛው ሳምንት የተማር ነው ምንድን ነው መጽጉ ነው ፈውስ መዳን ይኸ ሁሉ አሁን ወደ ክርስቶስ ለመድረስ የሚደረግ ጉዞ ነው በመጀመሪያው ከደብረ ዘይት በፊት የነበሩት ሳምንታት እኛን ከክፉ ዓለም የሚለዩ ናቸው አያችሁት አይደለ ክፉውን ነገር ከህይወታችን እንድናስወጣው የሚያደርጉ ናቸው ልክ ደብረ ዘይት ላይ እኩለ ጾም ላይ ስንደርስ የተማር ነው ምንድን ነው ስለ ምንድን ነው ስለ ተስፋ መንግስተ ሰማያት አሁን እንደ መጻጉዕ ካልጋችን ተነስተን ከበሽታችን ተፈውሰን ኃጢአታችንንም ወደ ኋላ ጥለን ለእግዚአብሔር ተለይተን ከቆምን በኋላ ቀና ብለን የምንመለከተው ምንድን ነው? የጉዟችን መዳረሻ ፍጻሜው፣ ተስፋ የምናደርገው ምንድን ነው? ክርስቲያኖች፣ የክርስቶስን ዳግም መምጣት ነው አይደለም። ስለዚህ በደብረ ዘይት ተስፋ መንግስተ ሰማያትን ይዘን እንነሳለን። በሁለተኛው የክፍለ ጾም ላይ ያለው ደግሞ አሁን ተግሃስም እኩይ ወግበር ሰናዬ ከክፉ ሽሽ መልካምን ማድረግ። አሁን ከክፉ ተለየን የክርስቶስን ዳግም መምጣት ተስፋ ይዘን ተነሳን። ቀጥለን የተማርነው ባለፈው ሳምንት ስለምንድን ነበር የተማርነው እ ገብርሄር አሁን፣ ከጌታችን ከኢየሱስ ክርስቶስ መክሊቱን ተቀብለን ስራ የምንሰራበት ነው። ተስፋውን ይዘን ወደ መንግስተ ሰማያት የሚያስገባንን በጎ ስራ እየሰራን ክርስቶስ እንከተለዋለን። በዚህ ዕለት የምንማረው ስለ ኒቆዲሞስ ነው። በሰባተኛው ሳምንት አሁን ከክፉ ተለይተናል። የክርስቶስንም ዳግም መምጣት ተስፋ አድርገን በልባችን ሰንቀን ይዘናል። መክሊቱም ተሰጥቶናል። አሁን ምሳሌ ነው የሚያስፈልገን፣ ምሳሌ ነው የሚያስፈልገን። ተለውጦ ከጨለማ ወደ ብርሃን ወጥቶ ከዓለማወቅ ከድንቁርና ወጥቶ ክርስቶስን አውቆ ቀራንዮ ድረስ የተጓዘ ሰው ያስፈልገናል። ቤተ ክርስቲያናችን በዚህ በአብይ ጾም ኒቆዲሞስን ታሪኩን እንድንማር የምታደርገን ለዚህ ነው። ኒቆዲሞስ ምሳሌያችን ነው። ስለዚህ አሁን እንደ ኒቆዲሞስ ቀራኒዮ መድረስ በሚል ትምህርት የምንማረው ለዚህ ነው። ኒቆዲሞስ አስተማሪያችን ስለሆነ ነው። በእለቱ የተሰበከን ምስባክ መዝሙር 16 ቁጥር 3 ላይ ያለው ቃል ነበር። ሐወጽከኒ ሌሊተ ወፈተንኮለ ልቤ፣ በሌሊት ጎበኘህኝ ያለ ቅዱስ ዳዊት። በእርግጥ ይህን መዝሙር ቅዱስ ዳዊት የዘመረው ከሳኦል እጅ መከራ በሚቀበልበት ጊዜ በሚሰደድበት ጊዜ ነበረ። ለኒቆዲሞስም የተስማማ መዝሙር ነው። ሐወጽከኒ ሌሊተ፣ በሌሊት ጎበኘኸኝ አለ። በሌሊት ኒቆዲሞስ የሌሊት ተማሪ ነው። ኒቆዲሞስ በሌሊት ወይም የገና የአይሁድ አስተሳሰብ የፈሪሳውያን አስተሳሰብ ሳይለቀው ሳይለቀው ገና በጨለማ እያለ ወደ ጌታችን ወደ ኢየሱስ ክርስቶስ የመጣ ነው። በሌሊት የተጎበኘ ነው። ጎበኘኸኝ አለ። ግን እንደ ሌሎቹ እንደ ወገኖቹ እንደ ፈሪሳውያን ውስጡ ግን ቅሚያን ተንኮልን የተሞላ አይደለም፣ ንጹህ ነው። ለዚህ ነው ወፈተንኮለ ልቤ ልቤንም ፈተንከው ወይ ተረክብ አመፃ በላእሌ አመፃ በኔ ላይ አልተገኘም የሚለው አሁን ለኒቆዲሞስ ይስማመዋል። ፈሪሳውያንን ጌታችን ኢየሱስ ክርስቶስ ምን ብሎ መስሏቸዋል? የጽዋውን ውጭውን የሚያጥቡ ውስጡን ግን የማያጠሩ እንዲያውም በተለሰኑ መቃብር መስሏቸዋል ጌታችን ኢየሱስ ክርስቶስ። መቃብር በውጭ ያምራል፣ በውስጥ ግን የሚከረፋ የሚከረፋ አስከሬን አለበት። ልክ ፈሪሳውያንም እንደዚሁ ናቸው። በውጭ አምረው የተንጀረገገ ያማረ ልብስ ለብሰው በአደባባይ ቆመው ሲጸልዩ ይታያሉ። ውስጣቸው ግን ቅሚያን የተሞላ ነው። ይሄኛው ኒቆዲሞስ ግን ፈሪሳዊ ቢሆንም ከነሱ የተለየ ፈሪሳዊ ነው። ውስጡ ንጹህ ነው። ስለዚህ ይሄ ንጹህ ውስጡ ክርስቶስን እንዲፈልግ ክርስቶስን እንዲያ እያደረገው ይሄ ነው። የሰውን ስራ አፌ እንዳይናገር ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅኩ፣ ይላል ቅዱስ ዳዊት። ጭንቅ የሆኑ መንገዶችን ጠበቅኩ። ኒቆዲሞስ ጭንቅ በሆነ መንገድ ተጉዞ ነው ጌታ ጋር የደረሰው። የቀራኒዮ መንገድ ጉዞ ቀላል ጉዞ አይደለም። እባብ ያረጀውን ቆዳውን ለመግፈፍ ከላዩ ላይ ምን ማድረግ አለበት በቀጭን ቀዳዳ በቀጭን ስቁረጥ ውስጥ ማለፍ አለበት ራሱን ሰውነቱን አስጨንቆ ነው የሚያልፈው ይህ በላዩ ላይ ያለው ያረጀው ቆዳ ከላዩ ሲገፈፍም እያመመው ነው ነገር ግን ከዛ ሲወጣ ምን ሆኖ ይወጣል ታድሶ ይወጣል ታድሶ ይወጣል ጌታችንም ኢየሱስ ክርስቶስ በዚህ ምሳሌ ነው እንደ እባብ አዎ በቀጭኑ መንገድ በጠባቡ ደጅ በቀጭኑ መንገድ ሂዱ በጠባቡ ደጅ ግቡ ያለን የማቴዎስ ወንጌል ምዕራፍ ሰባት ወንጌል ታስጨንቃለች መንፈሳዊ ህግ የምንሰራው ሰራው ራሳችን ስጋችንን አስጨንቀን ነው ስጋችን እየተመቸው አይደለም ጭንቅ የሆኑትን መንገዶች እንጠብቃለን የት ለመድረስ ቀራንዮ ለመድረስ ትንሳኤውን እስከምናይ ድረስ መንገዱ ጉጻጉጽ ነው መንገዱ አስቸጋሪ ነው መንገዱ አስጨናቂ ነው ኒቆዲሞስም በህይወቱ የሚያሳየን ይህንን ነው። በሌሊት ጌታችን ኢየሱስ ክርስቶስን ፈልጎ ይመጣ ነበረ። በሌሊት ጌታችን ኢየሱስ ክርስቶስ በሌሊት የት አካባቢ ነበር የሚያድረው? ይህንን ብዙ ጊዜ መምህራን ያስተምራሉ። አይደለም ቀን ቀን የት ነው? በየምኩራባቸው እየገባ አዎ፣ በእርሻው መካከል እየሄደ ሰዎች በሚውሉበት ቦታ እየዋለ ወንጌል ያስተምራል። ሌሊት ግን ጌታችን ኢየሱስ ክርስቶስ ሌሊቱን የሚያሳልፈው በደብረ ዘይት ተራራ ኤሊዮን በሚባል ዋሻ ውስጥ ነው። ዋሻ ውስጥ ኒቆዲሞስ እኮ ጌታችን ኢየሱስ ክርስቶስን ፈልጎ የሄደው ወደዚህ ኤሊዮን ወደሚባለው ዋሻ ነው። ወደ ደብረ ዘይት ተራራ ወጥቶ ነው። በጨለማ ተጉዞ ነው። ይሄ በዓለም ላሉ ሰዎች የሚመች ህይወት አይደለም። ባህታውያን ጌታችን ኢየሱስ ክርስቶስ የሚኖርበት ያ ባህታውያን እንደሚኖሩበት አይነት ዋሻ ውስጥ ነበር ሌሊት የሚያድረው። ስለዚህ ኒቆዲሞስ ቅድም እንዳልነው ጭንቁን መንገድ ተጉዞ ነው የሄደው። በሌሊት ተነስቶ ነው ሄደው ወደ ጌታችን ወደ ኢየሱስ ክርስቶስ ሄደ። ዛሬ የተነበበልን ወንጌል የዮሐንስ ወንጌል ምዕራፍ ሶስት በሌሊት ጉዞ ሲጀምር ነው የምናየው። ይሄ መጀመሪያው የኒቆዲሞስን ታሪክ የምናገኝበት ክፍል ይሄ ክፍል ዛሬ የተነበበልን ከኒቆዲሞስ ጋራ ጌታችን ኢየሱስ ክርስቶስ ያደረገውን ንግግር ያስተማረውን ትምህርት በስፋት ስለሚገልጥ ስለሚገልጥ ነው። የጉዞ ግን ፍጻሜ ስለሆነ አይደለም፣ ይሄ ጉዞ መጀመሪያ ነው። በዚህ ንግግር ውስጥ ኒቆዲሞስ አጥርቶ ሲናገር አናየውም። ስለ ጌታችን ስለ ኢየሱስ ክርስቶስ ማንነትም አጥርቶ ገና አላወቀ። ከእግዚአብሔር የተላከ መምህር እንደሆነ ነው የሚያውቀው። ጌትነቱን አምላክነቱን ገና አላወቀ አላወቀ። ነገር ግን ያንን ንጹህ ልቦና ግን ይዞ መጥተዋል። ክርስቶስን የሚፈልግ ልቦና እውነትን የሚፈልግ ልቦና ግን ይዞ መጥቷል። ከፈሪሳውያን ወገን ነው። የአይሁድ አለቃ ነው። የእስራኤል መምህር ነው። ኒቆዲሞስ በዚህ መንገድ ነው የተገለጠው። ከፈሪሳውያን ወገን ነው፣ ቅድም እንዳልነው፣ እነዚህ ፈሪሳውያን ምግባራቸው መልካም አይደለም። እንዲያውም ጌታ ስለተቸገረ የሙሴን ሕግ ተርጉሞ የሚያስተምሩት እነሱ ናቸው። እንደሚያስተምሩት ግን ስለማይሰሩ ጌታችን ኢየሱስ ክርስቶስ ምንድን ያላቸው ለሚከተሉት? አዎ እነዚህ ፈሪሳውያን የሚነግሯችሁን ስሙ፣ ነገር ግን እንደሚያደርጉት አታድርጉ። በምግባር የማያስተምሩ የሙሴን ሕግ ግን ተርጉሞ የሚያስተምሩ ነበሩ። ፈሪሳዊ እንዲህ ያለ ጠባይ ያለው ነው። ኒቆዲሞስ ግን ከዚህ የተለየ ነበር። የአይሁድም አለቃ ነው። እንዲያውም አይሁድ ያው በዛ ዘመን ጌታችን ኢየሱስ ክርስቶስ በተገለጠበት ዘመን እስራኤል በሮማውያን ቅኝ ግዛት ስር ነው ያለችው። ራሷን የምታስተዳድር ሀገር አልነበረችም። ነገር ግን ሮማውያን ብዙ ሀገሮችን ይገዙ ስለነበረ ለአገዛዝ እንዲመቻቸው የማያምጹበትን መንገድ እነዚህ ሀገሮች የሚገዟቸውን ሀገሮች የማያምጹበትን መንገድ ያመቻቹ ነበረ። ስለዚህ አይሁድም ምንም እንኳን በቅኝ ግዛት ቢኖሩም ነጻነት ግን ነበራቸው። ራሳቸው በራሳቸው ሕግ ፈርደው ይቀጣሉ። ይሄንን የሚያደርጉበት ሳናድሪን የሚባል ሸንጎ አላቸው። የዚህ የሸንጎውም አለቃ ነበር ኒቆዲሞስ። ታላቅ የተከበረ ሰው ነው። የእስራኤልም መምህራቸው ነው። በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ መጣ። ከኔ ጋር ናችሁ? እየተከተላችሁት ነው። ኒቆዲሞስን ጀምረናል። እሺ፣ ገና ነን አልደረስንም። ቀራኔው አሁን በሌሊት መጣ። የጉዞ መጀመሪያ ነው። ይሄ ሌሊት የሚለውን አባቶቻችን ይተረጉማሉ። ሌሊት ማለት ገና ከኦሪት ሳይላቀቅ ማለት ነው። ምስጢሩ እሱ ነው። ከኦሪት ገና አልተላቀቀም። ገና በመንፈስ ቅዱስ አልተቃኘም። ገና ስለ ጌታችን ስለ ኢየሱስ ክርስቶስ አጥርቶ አላየም፣ አልተመለከተም። ይሄ ኦሪታዊ አስተሳሰብ፣ አይሁዳዊ አስተሳሰብ ገና አልተወውም ማለት ነው። በሌሊት ጉዞ መጀመር፣ በሌሊት በእርግጥ ይመጣ የነበረበት ምክንያትም ያው ይታተታል። አንደኛ ይሁድን ስለሚፈራ ገና ጀማሪ ስለሆነ ከፍርሃትም፣ ደግሞም በሌሊት ጌታን ማግኘት ጥቅምም ስላለውም ነው። ለምን በወንጌል ላይ ስንመለከት ጌታችን ኢየሱስ ክርስቶስ በቀን ሲያስተምር ብዙ ሰው ይከተለው ነበር። እዛ የማረቆስ ወንጌል ምዕራፍ ሁለት ላይ ስታነቡ ያንን ሽባ እንኳን ወደ ጌታ አቅርበው ጌታ እንዲፈውሰው ለማድረግ እነዛ በቃሬዛ ተሸክሞት የመጡት አራቱ ሰዎች ወደ ውስጥ መግባት አልቻሉም ነበር። ለምን ብዙ ሰው ስለነበረ። ስለዚህ ጣራውን ነድለው በገመድ ነው አውርደው ወደ ጌታችን ወደ ኢየሱስ ክርስቶስ ያደረሱት። ቀን ቀንማ ጌታን የሚከተል ብዙ ሰው አለ። ሌሊት ግን ጌታችን ኢየሱስ ክርስቶስን የሚያየው ከእሱ ጋር አብሮ የሚያድር ማንም አልነበረም። አሁን ኮ ኒቆዲሞስ በዚህ ይመሰገናል አይመሰገንም? ብዙ ሰው በሚጋፋበት ሰዓት አይደለም ወደ ጌታ የመጣው፣ ማንም ወደ ጌታ በማይቀርብበት በሌሊት ግን መጣ። እንዲህ ሆኖ ሲመጣ ጌታን ምን ሆኖ አገኘው? ብቻውን ሆኖ አገኘው። ብቻውን ሆኖ አገኘው። ክርስቲያኖች፣ ይሄ ለእኛ ትምህርት ነው። አሁን ጌታን መከተል ስንጀምር፣ ወደ ቀራኒዮ መጓዝ ስንጀምር፣ ከክርስቶስ ጋር እኛና እሱ ብቻችንን የምንገናኝበት ጊዜ ካላመቻችን ቀራኒዮ መቼም አንደርስ መቼም ይሄ የልማድ የሆነውን ክርስትና ብቻ እንዲሁ በጋራ እየተሰበሰብን ብቻ የምናደርገውን ነገር እያደረግን ቀራኒዮ አንደርስ አንደርስም። መለወጥ ከልብ ነው። በልባችን መቅደስ ውስጥ ከክርስቶስ ጋር የምንገናኝበት ጊዜ ያስፈልገናል። ጭር ሲል ልጆች ሲተኙ የሚንጫጫ ነገር ሳይኖር በሌሊት ተነስተን እንደ ኒቆዲሞስ ክርስቶስን መፈለግ ስንጀምር ወደ ቀራኒዮ ጉዞ መጀመራችንን ያን ጊዜ እናውቃለን። ኒቆዲሞስ የሌሊት ሕሊና የተሰበሰበ ነው። የሌሊት ልብ ክት ነው፣ ባካና አይደለም። ሌሊት ላይ ሰው ሲነሳ አሁን ለማጥናትም ሲሆን አንድ ነገር ለመመልከትም ሲሆን የሌሊት አይምሮ ሰብሰብ ያለ ነው። ሁከት የለማ በሌሊት። ስለዚህ ይሄ የተመቸ ሰዓት ለክርስቶስ መምረጥ አያችሁ። እኛኮ አሁን የምንጸልይበት ሰዓት ራሱ የተረፈን ሰዓት ነው፣ አይደለም ማያስፈልግ ሰዓት ማነው አሁን ገና ጠዋት ሲነሳ የተሻለውን ጊዜ ለእግዚአብሔር ለጸሎት የሚሰጥ ማል? ምክንያቱም መጀመሪያ ስንነሳ አእምሯችን ላይ የሚመጣው መጀመሪያ መስራት የምንፈልገው ስጋዊውን ነገር፣ ደክሞን ደክሞን መጨረሻ ላይ የዛለውን አእምሯችንን ከመጽሐፍ ቅዱስ ጋር እናገናኘዋለን፣ ከጸሎት መጽሐፋችን ጋር እናገናኘዋለን። የምንጸልየውም ጸሎት ሕይወት አይሆነንም፣ አንደበታችን ብቻ ነብንቦት ያልፋል። የተሻለውን ጊዜ እንደ ኒቆዲሞስ ለክርስቶስ መስጠት መጀመሪያ ያስፈልጋል። ክርስቲያኖች የጉዟችን መጀመሪያ እሱን ብቻችንን ክርስቶስን ማግኘት ካልጀመርን ከክርስቶስ ጋራ ይሄ ልባዊ የሆነ ግንኙነት ከሌለ ልንለወጥ አንችልም። የኒቆዲሞስ የጉዞ መጀመሪያ እሱ ነበረ። ኒቆዲሞስ ፈተና እያለ መከራ እያለ፣ በዙሪያው ያሉት ሰዎች ክርስቶስን ለመግደል የሚፈልጉ ሰዎች ሆነው ሳለ ግን ወደ ክርስቶስ ለመሄድ ምንም አንዳች ነገር አልከለከለው። ቀን ባይችል ሌሊት ተገኘ ቀን መገኘት ባይችል ሌሊት መጣ ሌሊት መጣ አሁን ይሄ ምክንያተኛነታችንን ማጥፋት አለብን ክርስቲያኖች ሰው ለመዳን እንዴት ምክንያት ይደረድራል ህይወትን ለመውረስ ወደ ክርስቶስ ለመድረስ ለምንድን ነው ምክንያተኞች የምንሆነው ምክንያተኞች የምንሆነው ምክንያት አያስፈልግም ምክንያት ማንንም አድኖ አያውቅም የሚያድን ቢሆን ኖሮ የሁሉ ፍዳና መከራ ባልደረሰብን ነበር። ምክንያቱም ቀዳማዊ አባታችን አዳም ከምክንያት የሚበልጥ ትልቁ ምክንያት አቅርቦ ነበር። አልዳን፣ አልዳን። በምክንያተኝነት አንድ ነው። እንዲህ ስሎ እንደው ድካሜን እግዚአብሔር ያውቃል የምንላት ደግሞ ይሄ የምንለት ጥፋት አንዲት ታርጋለች እን እሷንም ካላነሳን መቼም አንድንም። ክርስቲያኖች ደካሞች መሆናችንን ማ ጌታ የሚያውቋል። ኒቆዲሞስም እኮ ከነ ድካሙ ነው የመጣው። ከነ ጨለማ አስተሳሰቡ እኮ ነው የመጣው ስንቀርብ ነው ያን ጊዜ የሚያበረታል። ከድካማችን ጋር እንታገል፣ የምንችለውን እናድርግ። ከእኛ ጥረት ሲኖር የእግዚአብሔር መንፈስ ደግሞ ያግዘናል ያግዘናል። እኛ ለድካማችን ምክንያት እየደረደርን ድካሜን እግዚአብሔር ያውቃል እያልን በስንፍና ላይ ስንፍና ከጨመርን ግን ማን ያግዘናል? ማን ያበረታናል? ኒቆዲሞስ ለዚህ ትልቅ ምሳሌ ነው። ክርስቶስን ብቻውን አገኘው። በመከራ በፈተና ሰዓትም ቢሆን ከክርስቶስ አልተለየም። ለዚህ ነው ከክርስቶስ ፍቅር ማን ይለየናል ያለው ቅዱስ ጳውሎስ። ጎዶሎ እምነት፣ ያልተቃና አስተሳሰብ፣ ብዙ የህሊና ጥያቄ ቢኖርብንም ይህን ሁሉ ነገር ይዘን እንቅረብ፣ እንቅረብ። ይህ ሁሉ ነገር የሚጠራው በጉዟችን ነው። ተስተካክለን ተመቻችተን አይደለም። አሁን ጉዞ የምንጀምረው ከድካም ነው የምንጀምረው። ዝቅ ካለ ነገር ነው የምንጀምረው። ኒቆዲሞስም የጀምረው ልክ እንደዚህ ነው። በሌሊት ወደ ክርስቶስ መጣ። በሌሊት ወደ ክርስቶስ ሲመጣ መምህር ነው አለቃ ነው ባለጸጋ ነው። ነገር ግን ተማሪ አገልጋይ ተራ ሰው ሆኖ ነው የመጣው ራሱን ባዶ አድርጎ ነው የመጣው። ከብዙ ሰዎች ጋር በምናደርገው ይሄ ውይይት ላይ የሚነሳ አንድ ጥልቅ ጥያቄ አለ። ብዙ ጊዜ አይምሯችን ጥያቄ ይጠይቃል። በአይምሯችን ላይ የሚመላለስ ጥያቄ ይኖራል። ወይ የጥርጥር ጥያቄ ሊሆን ይችላል፣ ወይም ማንፈልገው ጥያቄ ሊሆን ይችላል። በጸሎት ሰዓት እየቆመን ራሱ እንዲህ ያለ ሀሳብ ሊያውከን ይችላል። ምንድን ነው ክርስቲያኖች፣ ራስን ባዶ ማድረግ ያስፈልጋል። ወደ እግዚአብሔር ስንቀርብ በእግዚአብሔር ጸጋ የምንሞላው መጀመሪያ ራሳችንን ባዶ ስናደርግ ነው። እኔ አውቃለሁ፣ ፊደል ቆጥሬያለሁ፣ ተምሬያለሁ፣ ማገናዘብ እችላለሁ፣ የሚጠይቅ አእምሮ አለኝ ደግሞ የሚጠይቀው አእምሮ ደግሞ ሎጂካል የሆነ መልስ ያስፈልገዋል በሚል ሐሳብ የምንሄድ ከሆነ ክርስቶስን አናገኘው። ክርስቶስ የሚገኘው በባዶነት ነው፣ ራስን ባዶ በማድረግ ነው፣ በእምነት ነው። በርግጥ ጥያቄ አንጠይቅ እያለን አይደለም። ጥያቄ የሚጠየቅበት ግን ቦታ አለው። ለቅዳሴ አገልግሎት መጥተን እዚህ ቤተ መቅደስ ውስጥ ቆመን እዚህ የገባንበት ዋና ዓላማ ጥያቄ ለመጠየቅ አይደለም። ጥያቄ ለመጠየቅ እኮ አይደለም እዚህ የመጣ ነው፣ ክርስቶስን ለማግኘት ነው። እዚህ የመጣ ነው፣ ክርስቶስን ለማግኘት ነው። ጥያቄውን በውጭ መጠየቅ እንችላለን። መምህራንን መጠየቅ እንችላለን። አይምሮን ባዶ ማድረግ ወደ መቅደሱ ስንገባ ጫማችንን ስናወልቅ በሕሊናችን ላይ ያሉትን እነዚህ ሐሳቦችን ራሱ አውልቀን ነው ባዶ ሆነን ነው መግባት ያለብን። የምንለወጠው እንደዛ ስንሆን ነው። ኒቆዲሞስ ብዙ ነገር እያለው ያን ሁሉ ስልጣኑንም መምህርነቱንም ታላቅነቱንም ጌትነቱንም ባለጸግነቱንም ጥሎ ነው የመጣው። ተራ ሰው ሆኑ። ተራ ሰው ሆኑ። በእድሜም ጌታችንን ይበልጠዋል። ሽማግሌ ነው። አረጋዊ አረጋዊ ነው። ጌታችን ኢየሱስ ክርስቶስ የሰላሳ አመት ጎልማሳ ነው። እንደ ሰው ሰውኛው ካየ ነው። ስለዚህ ዝቅ ብሎ ከጌታችን እግር ስር ለመማር መጣ። ምክንያቱም ይሄንን ያልነው በዛ ሰዓት ገና የጌታን ጌትነት አላወቀ፣ ማምላክነት አላወቀ። ትህትናውን የሚያሳይ ነው። እውነትን ፈልጎ የመጣ ታላቅ መምህር ነው። አሁን ቀጥሎ ምዕራፍ ሶስትን ጨርሰን ምዕራፍ ሰባት ላይ የዮሀንስ ወንጌል ምዕራፍ ሰባት ሁለተኛ ኒቆዲሞስን የምናገኘው በዮሐንስ ወንጌል ላይ ሶስት ቦታዎች ነው። ኒቆዲሞስን የምናገኘው አንደኛ ምዕራፍ ሶስት ሁለተኛ ምዕራፍ 7 ሶስተኛ ምዕራፍ 19 ቅዱስ ዮሐንስ በእነዚህ ሶስት ቦታዎች የኒቆዲሞስን ሶስት ትልልቅ የህይወት ለውጦች ያሳየናል። ማይልስቶንስ ትልልቅ የህይወት ለውጦች የመጀመሪያው ጅማሬ ላይ ምዕራፍ 3 ምዕራፍ 7 ደግሞ አሁን ከተደበቀበት ህይወት ሲወጣ ያሳየናል። ምዕራፍ 7 ላይ በቀን ስለ ክርስቶስ ሲከራከር እናየዋለን። ሰናድሪን በሚባለው ባይሁድ ሸንጎ ክርስቶስን ወግኖ ስለ ክርስቶስ ሲከራከር እናየዋለን። ጊዜ ስለሌለን ብዙ ሰዓት አናጠፋበትም። ተመልከቱት የዮሐንስ ወንጌል ምዕራፍ ሰባት ከቁጥር አርባ አራት ጀምራችሁ እስከ ሀምሳ አንድ ድረስ አንብቡት። ሶስተኛውና የመጨረሻው ኒቆዲሞስን የምናገኘው በሚፈለግበት የመጨረሻ ቦታ በምንለው ቤት ነው፣ በቀራኒዮን በቀራኒዮን ከኔ ጋር ናቸው። ጥሩ አይደለም። አሁን የኒቆዲሞስን ጉዞ ብንከተል ክርስቲያኖች ነው እንጂ ቀራኒዮ ያደርሰናል እኮ በዚህ በሰሞነ ሕማማት አሁን ወደ ሕማማቱም ስንሄድ ወደ ቀራኒዮ ስንሄድ፣ ምሳሌ አድርጋ ቤተ ክርስቲያን የዚህን ታላቅ ሰው ሕይወት የምታስተምረ ለዚህ ነው ቀራኒዮ የደረሰ ሰው ስለሆነ ቀራኒዮ የደረሰ ሰው ስለሆነ መከራውን ፈተናውን አሸንፎ ድል ነስቶ ተራራውን ወጥቶ ጫፍ ላይ የደረሰ ሰው ስለሆነ፣ ተራራ ሲወጣ ያደክማል። ልክ ግን መጨረሻ ላይ ጫፉ ላይ ስንደርስ ግን ደስ የሚል ስሜት ይሰጣል። ድካሙን ያስረሳል። የቀራንዮ ጉዞ ልክ እንደዛ ነው። ክርስቶስ ጋር ስንደርስ ነው የምናርፈው፣ ነፍሳችን የምታርፈው። እስከዛው ግን ቅድም እንዳልነው እንደ እባብ በስቁረት ውስጥ በእንጨት ውስጥ በቀዳዳ ውስጥ ነው የምናልፈው ራሳችንን እያስጨነቅን ምዕራፍ 19 ላይ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነፍሱን አሳልፎ ከሰጠ በኋላ ስጋው በመስቀል ላይ እንዳያድር እንዳያድር ዮሴፍና ኒቆዲሞስ ተገኙ። ሁለት ሰዎች፣ ሁለት ብርቱ ሰዎች ብርቱ ሰዎች በዚያች በጭንቅ ሰዓት የጌታ ደቀ መዛሙርት እንኳን በተበተኑበት ሰዓት በተበተኑበት ሰዓት ማንም ባልተገኘበት ሰዓት በዚያች አስፈሪ ሰዓት አስፈሪ ሰዓት እረኛውን እመታለሁ በጎቹም ይበተናሉ የተባለው ትንቢት የተፈጸመበት እረኛው ክርስቶስ በመስቀል ላይ የተሰቀለበት በጎቹ የተባሉት ደቀ መዛሙርቱም የተበተኑበት ሰዓት። በዚህ ሰዓት ግን ሳይፈሩ በሱ የደረሰ በእኛም ይደርስብናል ሳይሉ መከራውን ለመቀበል ተዘጋጅተው የቀረቡ ሁለት ሰዎችን አገኘን፣ ዮሴፍና ኒቆዲሞስን። ስለዚህ ቅድም በትምህርታችን ርዕስ ላይ ያነሳ ነው ይህንን ነበረ አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ። አሁን ዮሐንስ ኒቆዲሞስን በዚህ ቦታ ላይ ሲጠራው እንደ ቅጽል አድርጎ የተጠቀመው መግለጫ ያደረገው የትኛውን ነው? የዮሐንስ ወንጌል ምዕራፍ ሶስትን። አስቀድሞ በሌሊት የመጣው አለ። አስቀድሞ በሌሊት የመጣው የቀድሞ ሕይወቱን ነገረን። አያችሁ ኒቆዲሞስ ከየት ተነስቶ የት እንደደረሰ እንድናውቀው ምዕራፍ ሰባት ላይም ልክ እንደዚሁ ነው የጠቀሰው። አስቀድሞ በሌሊት ወደ ኢየሱስ የመጣው ወደ ኢየሱስ የመጣው አሁን ግን አሁን ግን በጭንቅ ሰዓት እንኳን ከክርስቶስ ያልተለየው ኒቆዲሞስ ሊያውም ደግሞ ምን ይዞ መጣ? መቶ ወቄት የሚያህል የከርቤና የሬት ቅልቅል ሽቶ ይዞ መጣ አለ። ለክርስቶስ ምን ይዞ መጣ? የሚገነዝበትን ሽቶ ይዞ መጣ። ከስጦታው ጋር መጣ። ባዶ እጁን አልመጣም ባዶ እጁን አልመጣም። ሰማይትነት ለመቀበል እርሱ የሞተውን ሞት ለመሞት ራሱን አዘጋጅቶ ይዞ መጣ። ክርስትና ይሄ ነው። ክርስቲያኖች፣ ክርስቶስ ጋር ለመድረስ የሚደረግ ጉዞ ነው። በተለይ በአብይ ጾም የምንለማመደው ይሄንን ነው። ምን ያህል እንግዲህ እስካሁን ድረስ ቅድም ባነሳ ነው መንገድ ክርስቶስን እየተከተልን እየመጣን እንደሆነ ራሳችሁን ጠይቁበት። ራሳችሁን ጠይቁበት። አብይ ጾም ግን ሁል ጊዜ ወደ ክርስቶስ ለመቅረብ ለመድረስ የምናደርገው ጉዞ ነው። ኒቆዲሞስን እንከተለው፣ ኒቆዲሞስ እንከተለው። ስለዚህ ኒቆዲሞስ መጀመሪያ ምን ሆነ? ቀረበ። ከዛስ? ጠየቀ፣ ተማረ። ከዛስ? ተለወጠ። ከዛስ ምን ሆነ? ሆነ ደቀ መዝሙር ሆነ። ምን ሆነ? ሆነ ደቀ መዝሙር። በነገራችን ላይ እቺን ቃል ያው ብዙ ስለምንጠቀምባት ነው እንጂ የቀደሙት አባቶቻችን እቺን ቃል ይፈሯዋታል። ከባድ ቃል ነች። የክርስቶስ ደቀ መዝሙር መሆን ማለት ቀላል ነገር አይደለም ላል ነገር አሁን፣ ማንም የሚጠራበት ስም ሆነ ደቀ መዝሙር ማለት። አግናጤዎስ ይሄ ቅዱስ የተናገረው ሰዓት ለመቆጠብ እሱን ተናግረን እንጨርሳለን። አግናጤዎስ ማለት የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው፣ ያንጾኪያ ሊቀ ጳጳስ የሆነ ነው፣ ዮሐንስን ተክቶ እንደ ቅዱሳን ሐዋርያት ብዙ መልእክታት እንጽፏል። ለሮም ክርስቲያኖች የጻፈው መልእክቱ ላይ ይሄ ቅዱስ አባት መጨረሻ ሰማዕትነት የተቀበለው ለተራቧን አብስት ተሰጥቶ ነው። ከነ ነፍሱ ማለት ነው። አንዱ የመጀመሪያዎቹ ክርስቲያኖች መከራ የሚቀበሉት ወይም ሮማውያን ደስታ የሚያገኙት ወንጀለኞችን ለተራቡ እንስሳት እየሰጡ ከነሱ ጋር በማታገል ነበር። የጭካኔ ዘመን፣ የጭካኔ ዘመን። አሁን አግናጤዎስ በሮም ታስሮ ስለ ክርስቶስ እየመሰከረን የሁሉ መከራ የደረሰበት ክርስቶስን ሲያስተምር ክርስቶስን ሲሰብክ ስለ እሱ መከራ ሲቀበል ነው የኖረው። እስከዚያ ሰዓት ግን ገና ደቀ መዝሙር አልሆንኩም ነው የሚለው። እንዴት የሚደንቅ ነገር ነው! ክርስቲያኖች ደቀ መዝሙር አልሆንኩም ነው የሚለው። አሁን መጨረሻ ለአናብስቱ ለተራቡት እንስሳት ሊሰጥ ታስሮ በቀረበበት ጊዜ ላይ ለሮማውያን የጻፈው መልእክቱ ላይ እንደዚህ ብሎ ነበረ፣ አሁን ደቀ መዝሙር መሆን ጀምሬ ያለሁ አለ። እንግዲህ ራሳቸውን ደቀ መዛሙርት ብለው የሚጠሩ ሰዎች አግናጤዎስ ምን ይበላቸው! ይህን ሁሉ መከራ ተቀብሎ ጫፍ ላይ ለአናብስት ሊሰጥ ቀርቦ አሁን ምን ሆንኩኝ? ደቀ መዝሙር መሆን ጀምር ያለሁ። የክርስቶስን መከራ ስንሳተፍ ቀራኔዎ ስንደርስ ነው እውነተኛ ደቀ መዛሙርት የምንሆነው። ኒቆዲሞስ ይህንን ፍጻሜውን ስላሳየን ነው ቤተ ክርስቲያን ከፍ አድርጋ ሕይወቱን የምታስተምረው። አሁን ደቀ መዝሙር መሆን ጀምር ያለሁ አለ ወደ ክርስቶስ እንዳልደርስ የሚከለክለኝ የሚታይም የማይታይም አንዳች ኃይል አይኖርም። እሳትም ቢሆን መስቀልም ቢሆን አውሬዎችም ቢሆኑ የሰውነት መቆራረጥ የአጥንት መሰባበር ቢሆን ዲያብሎስ የሚያዘጋጀው ማንም መከራ ቢሆን እኔን ከክርስቶስ የሚለየኝ የለም አለ። ደቀ መዝሙርነት ይሄ ነው። ደቀ መዝሙርነት ይሄ ነው። እኔና እናንተን ከክርስቶስ የሚለየ ምን እንደሆነ ጠይቁ። ራሳቸው ደቀ መዛሙርት ናቸው። ኒቆዲሞስ እንምሰለው። ከጥርጥር ወደ እምነት ክርስቶስን ካለማየት ክርስቶስን ደቀ መዝሙር ሆኖ ወደ መከተል ለመድረስ የኒቆዲሞስን ሕይወት ማጥናት እሱን ምሳሌ ማድረግ ትልቅ ትምህርት ነው። አምላካችን እግዚአብሔር ኒቆዲሞስ እንድንከተለው ቀራኒዮ እንድንደርስ በመስቀል ላይ የተሰቀለውን ክርስቶስን አይተን በሱ እንድንድን ሁላችንንም ማስተዋል ጥበብ ይስጠን። የኒቆዲሞስ በረከት በሁላችንም ላይ ይደርብን። ወስብሀት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸ ልዑል እግዚአብሔር አምላካችን ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ነው የተመሰገነ ይሆንልን። ትምህርቱን በሚገባ አስተማሩን ለአባታችን ለቀሲስ ኢዩኤል እግዚአብሔር አምላክ ቃል ሕይወትን ያሰማልን፣ መንግስተ ሰማያትን ያወስልን፣ በደም የጸጋ ይጠብቅልን። እኛንም ደግሞ ሰሚዎች ብቻ ሳንሆን ፈጻሚዎች ሆነን ስለ አንዱ ፈንታ ሰላሳ፣ ስድሳ፣ መቶ የአማራ ፍሬ ፍርዴን የስሙ ቀዳሾች የመንግስቱ ወራሾች እንድንሆን እግዚአብሔር አምላክ በቸርነቱ ይርዳን። ከዚህ በመቀጠል ባለፈው እንደተነጋገር ነው የተዘጋጀ ፕሬዘንቴሽን አለ ወደ እነሱ ነው የምናልፈው።